በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር እጅግ የተወደዳችሁ የእግዚአብሔር ሕዝብ፣ እነሆ በባህርዳር ደሴ ካቶሊክ ሀገረ ስብከት ይህንን ትምህርት በተለይም የእምነታችሁ ዋና ክፍል የሆነውን የጸሎተ ሃይማኖት ትምህርት በቀጣይነት ስናዘጋጅ እጅግ በጣም ደስ ይለናል። እንደ አንድ ሀገር ስብከት የማስተማር ቤተክርስቲያን ባላት ኃላፊነትና ስልጣን መሰረት ይህንን ፕሮግራም ማዘጋየት እጅግ በጣም አስፈላጊ ነበር። ይህንን በዚህ መልኩ ከገለጽኩኝ እግዚአብሔር አምላካችን ይህንን ስራችንን የሚናገረውንም የሚሰማውንም እንዲባርክ በቅዱስ መንፈሱ በዘይቱ እንዲቀባልና ለፍሬ እንዲያደርግልን እንለምነዋለን። ክብር ምስጋና ለእሱ ይሁን። የጌታችን ኢየሱስ ክርስቶስ በዚህ ምድር ያለውን ጉዞ ከጨረሰ በኋላ እሱ የሰራውን የደህንነት ስራ የጀመረውን የደህንነት ስራ ከአባቱ የተረከበውን የደህንነት ስራ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ፣ በማለት በዮሐንስ ወንጌል ምዕራፍ 19 ቁጥር 20 አካባቢ በምናገኘው ከሐዋርያቶች ጋር ባደረገው ውይይት ላይ ሙሉ ስልጣንና ሙሉ ኃላፊነት መንፈስ ቅዱስን እፍ ብሎ በእነሱ ላይ ካስተነፈሰላቸው በኋላ ኃላፊነት ሰጥቷቸዋል። ይህ ብቻም አይደለም። ጌታ ኢየሱስ ክርስቶስ በምድር ላይ ሰጥቷቸው ሲሄድ አንደኛ ለመንፈስ ቅዱስ አደራቷቸዋል። ሁለተኛም ደግሞ የእሱ ያስተማረው ትምህርት ሙሉ ለእነሱ እንደሚጠቅም አድርጎ በዮሐንስ ወንጌል ምዕራፍ ሀያ ቁጥር 31 ላይ ምን ይላል? ኢየሱስ በዚህ መጽሐፍ የተጻፉት ሌሎች ብዙ ምልክቶችም በደቀ መዛሙርቱ ፊት አደረገ ካለ በኋላ፣ ነገር ግን ኢየሱስ መሲህ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ መጽሐፍ ተጽፏል ብሎ መጽሐፍ ቅዱስ በተለይ የአማርኛው ትርጉም የካቶሊክ ሕትም በቅርቡ 2ሺ በፈረንጅ 2021 በአበሻ 2013 ሐምሌ ላይ በመጽሐፍ ቅዱስ ዓለም አቀፍ መጽሐፍ ቅዱስ ማህበር ታትሞ እጃችን ላይ ደርሶናል። እጅግ ደስ ይለናል። ይሄ አንዱ የእምነታችን ሀብት ያዘለ የእግዚአብሔርን ቃል ያዘለ መጽሐፍ ነው። ስለዚህ ይሄ መጽሐፍ አንዱ የእምነታችን ክፍል ነው። ይህ መጽሐፍ ራሱ ደግሞ በሐዋርያት ሥራ ምዕራፍ 15 ላይ ቁጥር 28 እና 29 ስንመለከት እኛና መንፈስ መንፈስ ቅዱስ ፈቅደን ይህንን እንጽፈንላችኋል ብሎ በኢየሩሳሌም ጉባኤ ይሄ ኢየሱስ አምገም እንግዲህ እንደ አምድ ሆኖ የሚታዩት ሐዋርያዎች የቤተክርስቲያን ራሶች ዛሬ የቤተክርስቲያን ጳጳሳት የምንላቸው ከሪሰልቅ ጳጳስ ጋር አብረው የጌታ ኢየሱስ ክርስቶስ የሰው የተወላቸውን ተልእኮ የሚፈጽሙትን እነሱ የሚወስኑት አይነት ውሳኔ ተወስኖ ሲሄ እንደመጣ እናያለን። ያ ደግሞ ዛሬ የሁለተኛ ቫቲካን ጉባኤ ብተብሎ በ16 ሰነድ የተከፈለውን ይህን መጽሐፍ የቤተ ክርስቲያናችን ሁለተኛው ወሳኝ ለእምነታችን በጣም አስፈላጊ ቤተ ክርስቲያን በመጽሐፍ ቅዱስ ያለውን መጽሐፍ አባቶች ተቀምጠው ለእኛ በሚመች መልክ ደግሞ ያስተካከለው ከዚህ ጋር ሳይቃረን፣ ሳይጣላ፣ ሳይለወጥ፣ ሳይቀየር የተሰጠ ድንጋጌ ነው። አንዳንድ የቤተክርስቲያን ውስጥ ያሉ መምህራን ጥያቄዎችን አብሮ የሚመልስ ሰነድ ነው። ይህ እንግዲህ አባቶች በዚህ በሁለተኛ ቫቲካን ጉባኤ ከመጀመሪያው ከኢየሩሳሌም ጉባኤ ጀምሮ ወደ ስድስት መቶ ዓመቶች አሳልፏል። ከዛ ውስጥ ግን እስከ ሁለተኛ ቫቲካን ጉባኤ፣ አንደኛ ቫቲካን ጉባኤ፣ የፍሎርስ ጉባኤ ያ ወደኋላ ይሄዳል ይህንን ተደርጓል። ከዛም ደግሞ ቤተክርስቲያን ማህበር እንደሆነ መጠን የብዙ ሰዎች ስብስብ እንደሆነ መጠን በምድር ላይ የምትመራመት ህግ ያስፈልጋታል። ይህም አሁንም ከመጽሐፍ ቅዱስ በሚስማማ እንደዚሁም ደግሞ ሁለተኛ ቫቲካን ጉባኤ በሰነዱ ላይ ከሰፈሩት ጋር ሳይቃረን ይህን የመሰለው አንድ የምዕራብ ቤተክርስቲያን ለእኛ ደግሞ ለእኛ ደግሞ የምስራቅ ቤተክርስቲያን ይሄ የምታዩት የምስራቅ ቤተክርስቲያን ቀኖናዊ ህግ ነው። የምስራቅ ቀኖናዊ ሕግ ነው። ይህም ከዚህም አልፎ እያንዳንዱ ፓትሪያርኬት የሆነ የሆነች ቤተክርስቲያን የራሷን የፈረንጆች ፓርቲኩላር ሎ ወይም ደግሞ በአበሻኛ ደግሞ በአማርኛ አነስተኛ ሕግ ተብሎ የሚጠቀስ አለ። እሱ ከዛም አልፎ እንግዲህ መጨረሻው ደግሞ የቤተክርስቲያን ትምህርት ነው። ይሄኛው የማህበራችን መተዳደሪያ መኖሪያችን መስሪያችን የሚፈቅድልን አካሄዳችን ገደባችን አንዱ የሚያደርገው አንዱ የማያደርገው እያንዳንዱ የስራ ድርሻ የሚወስድ የሚለይበት ሲሆን እዚህ ደግሞ ትምህርታችን ነው። እርሱም እንደሚለው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ እና ይሄ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ በ በ19ኛው ክፍለ ዘመን ተዘጋጅቶ ለአገልግሎት የቀረበ መጽሐፍ ነው። ይሄ የምስራቅንም የምዕራንምንም የሁለቱንም ቤተ ክርስቲያን በተቻለ መጠን ያካተተ አምናለሁ የምንለውን ነገር ያስቀመጠ ነው። ዛሬ ለዚህ ትምህርታችን ዋናው ምክንያት የሆነን ክፍል ነው። ይህ እንግዲህ በእንዲህ እንዳለ ይሄ የመጽሐፍ ቅዱስ ክፍል እንድናስታውሰው የሚጠይቀን አንድ ነገር አለ። ይህ የመጽሐፍ ቅዱስ ክፍል የመጽሐፍ ክፍል ወይ ትምህርተ ክርስቶስ መጽሐፍ ክፍል አራት አምዶች አሉት። እኔና እናንተ አምናለን ብለን የምንከተለው አራት አምዶች አሉት። ምክንያቱም እኛ የምናምነው በሁላችንም በጸሎት ሃይማኖት እንደምን ደግሞ አምላክ ሆይ አንተ የገለጽከውን ቤተክርስቲያን የምታምነውንና የምታስተምረው ሁሉ አምናለሁ። ይሄ እጅግ በጣም የሚያስፈልግ እምነት ነው። ለኢያሱ መጽሐፍ ቅዱስ ላይ በሁለተኛው ምዕራፍን በመጀመሪያው ምዕራፍ እንደምናገኘው ወጣት ነበርና ከሙሴ ኃላፊነቱን ተከትሎ እሱ ሲ በሚሄድበት ጊዜ እግዚአብሔር ከሙሴ ጋር እንደነበር ከአንተ ጋር ሆናለሁ ብሎ የመሪነት አልፍ ሲሰጠው በወጣትነቱ እሱ ተቸግሮ ነበረ። ነገር ህዝብ ላቱ ምን አን ያሉት የምታዘን ሁሉ እንፈጽማለን። አንተ ብቻ በእግዚአብሔር ፊት ቅረብ እና እኛ ግን አንተ እንድታዘዛለን ይሉታል። ጌታም ደግሞ ለርሱ የረገጥከው ምድር ሁሉ አንተ ሰጥሃለሁ ማለት በሆነ እንደመናገር፣ ኢያሱ ወደ ተስፋዊቷ ምድር ለመግባት ትልቅ አስተዋጽኦ አድርጓል። እግዚአብሔርም ታዟል፣ በዚያም መልኩ ይሏል። እኔና እናንተም ደግሞ ይህችን ቃል ለቤተ ክርስቲያን የምንገባው ጌታ የሱስ ክርስቶስ የገለጸውን ቤተ ክርስቲያን የምታምኑ የምንታምኑ አምናለሁ፣ ይሄ ነው ይህንን ነው ዛሬኛ አምናለሁ ብለው አንደኛ አምድ የሐዋርያት ጸሎተ ሃይማኖት የምንለው አንደኛው የእምነት መግለጫ ነው። የእምነት መግለጫ ሁለተኛ ሰባቱ ምስጢራት ናቸው። እነሱም የእምነት ምስጢር ነው። ሶስተኛ፣ አስርቱ ትእዛዛት ናቸው። እነዚህ ደግሞ የእምነት ሕይወት ናቸው። አራተኛና መጨረሻው ደግሞ እጅግ በጣም አስፈላጊ የነፍስ ምግብ ብለን የምንለው ጸሎት በእምነት ሕይወት ውስጥ ነው። ጸሎት ሁል ጊዜ ነፍስ እግዚአብሔርን አምላኳን የፈጠራትን ሁል ጊዜ ትናፍቃለች። ከእሷ ጋር የሚያገናኛትን ነገር ሁሉ ትወዳለች። ስለዚህም ነው ጸሎት የነፍስ እስትንፋስ ነው የምንለው። ለመሆኑ ጸሎት ያስፈልጋልን? ብሎ በትምህርተ ክርስቶስ መጽሐፍ ላይ ትንሹ አጭሩ ትምህርተ ክርስቶስ መጽሐፍ ላይ ይላል። ጸሎት በእርግጥ ያስፈልጋል፣ ያለ ጸሎት ጸጋ፣ ያለ ጸጋ ደህንነት የለምና፣ በእርግጥም ጸሎት የግድ ያስፈልጋል ይላል። እንግዲህ ይህ መግቢያችን በዚህ መልኩ ስናስቀምጠው እንግዲህ ትምህርተ ክርስቶስ የሃይማኖት አስተምህሮች በሙሉ ትኩረታቸው መሆን ያለበት ፍጻሜ በሌለው በእግዚአብሔር ፍቅር ላይ መሆን አለበት። አንደኛ ቆሮንቶስ ምዕራፍ 13 መጨረሻ ላይ እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ ይላል። ነገር ግን መጨረሻ ላይ የምናገኘው ተስፋም ተስፋ የምናደርገው ነገር እንጨብጠዋለን፣ እምነትም ያመንነውን ነገር እናገኘዋለን፣ ፍቅር ግን ይቀጥላል። እንግዲህ ፍቅር እጅግ የሁሉ ነገር ምንጭና መሰረት ነው። እንግዲህ አንድ ነገር ለእምነት ወይም ለተስፋ ወይም ደግሞ ለተግባር ያቀድነው ሁሉ ፍጹም ክርስቲያናዊ ተግባር እንዲሆን ለማድረግ ሁልጊዜ ከፍቅር የመነጨ እንዲሆን ይገባዋል። ከፍቅር በቀር ሌላ ምንም ግብ እንደሌለን ማንኛውም ሰው ማወቅ ማስተዋል ይኖርበታል፣ ይገባዋል። ይህም ደግሞ ከእግዚአብሔር ከተማርን ከእግዚአብሔር የተማራችሁ ከተማርን ፍቅር የሁሉ ነገር ግብ እንደሆነ ማወቅ አይሰንንም በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ደካሞች መጥቀም ደካሞችን መጥቀም እንድችል ይላል እንድችል ለደካሞች እንደ ደካማ ሆንኩ፣ ከሁሉም ጋር በሁሉም ነገር እንደነሱ ሆንኩ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ለመዳን በእርሱ እንድታድጉ አዲስ እንደተወለደ ሕፃን ንጹሑን መንፈሳዊ ምግብ ተመኙ ይለናል። አንደኛ ቆሮንጦስ ቅድም እንደጠቀስኩት ምዕራፍ 13 ላይ ደግሞ ቆንጆ አርጉ የሚያስቀምጥል ፍቅር ከቶ አይወድቅም ይለናል። ስምንት ላይ ፍቅር ከቶ አይወድቅም እንግዲህ የትምህርት ተክርስቶስ ዛሬ የምናተኩረው ጸሎት ሃይማኖት ዘዋረን ብለናል። ያ ጸሎት ሃይማኖት በእግዚአብሔር አምናለሁ የሚለውን ትምህርት ከመጀመራችን በፊት መግቢያውን እንቀጥላለን። እንግዲህ ይህንን ያህል የትምህርት ክርስቶስ በአጠቃላይ ዋና መንደርደሪያውን ሀሳብ ከገለጽኩኝ በኋላ በሚቀጥለው ሳምንት ደግሞ በሚቀጥለው ትምህርታችን ደግሞ የምናገኘው ቀጣዩ ትምህርት ለመሆኑ የሰው ልጅ የሰው ልጅ አእምሮ እግዚአብሔርን ማወቅ ይችላል ወይ፣ በራሱ ማንነት በራሱ ምርምር በራሱ እውቀት መድረስ ይችላሉ የሚለውን በቀጥሎ ትምህርታችን ላይ ይሆናል። እግዚአብሔር የዛ ሰው ይበለል። እግዚአብሔር ጸጋውና ልጁን ያብዛልን በይበልጥ እርሱን በማወቅ እንድናደርግ ይርዳን። አሜን።